ድጋሚ ላታገኛት ትችላለህ። ድጋሚ ላታየት ትችላለህ። እኔ ምሬ ነው ምናገረ ድጋሚ አይኗ ሊናፍቅ ይችላል። ስለዚህ ማድረግ ያለብን ነገር ዛሬ ላይ ተረጋግተ ብትወስን ደስ ይለኛል። እንዴ ቤዛ ምን አረገች? ምንድን ነው ጥፋቷ? እንዴ የቤተሰብ አዘን አገግማ አንተ ጋር መምጣቷ፣ ድጋሚ አንተን መፈለጓ ያ ነው ጥፋቷ? እንዴ ምን አጠፋች ምንም በማጣጠፋው ነገር ነው በጣም እየወቀስካትና ልቧን እየሰበርከ ያለው ነገር ማለት ነው። ሰላም እንዴት ናችሁ? ውዴ የቢኒ ክሪስ ፋሚሊ ቤተሰቦች እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ከብዙ ረጅም ቆይታ በኋላ ዛሬ ተመልሼ ወደ እናንተ ቪዲዮ መስራት ችያለሁ። በጣም ናፍቃችሁ የነበረው ነ ለመናገር፣ ያው ቪዲዮ እሰራለሁ እያልኩኝ ሳላውቀው በጣም ተራዘመ። ቢያንስ ሁለት ወር አካባቢ ሊሞላ መሰለኝ። ያው እንደዛ አካባቢ ነው። እና በጣም ጠፍቻለሁ። እና እዚሁ ሰዎች በውስጥ መስመር ቢኒ ቪዲዮ ስራልን ምናምን፣ ምን ሆናል እያላችሁ ነበር። በጣም አመሰግናለሁ። መጀመሪያ ምንም ከማለት በፊት እናንተን ላመሰግን እወዳለሁ በጣም ብዙ ናችሁ ስታናገሩኝ የነበራችሁ የኔን መጥፋት የኔን መከፋት የከፋችሁ ልክ እንደኔ ሆናችሁ የተጨነቃችሁ በጣም ብዙ ነበራችሁ እናንተን ሳላመሰግን አላልፈም። አላልፍም በጣም አመሰግናለሁ። እግዚአብሔር እንላችሁ በዚህ ሰዓት ማንም አይኖርም። ሰው ሲከፋው የሚከፋው ሰው ሲደሰት የሚደሰት ማንም የለም። ቢኖርም በጣም በጣት የሚቆጠር ብዙ በጣም የሚቆጠርና አይነት ሰው ነው። እና እናንተ ግን የምር የኔን መከፋት የኔን መጥፋት አሳስቧችሁ እስከ መደወል ድረስ ቴክስት እስከ መጻፍ ብዙ ነገር አድርጋችሁ ልኛል እና በጣም አመሰግናለሁ፣ ከልቤ ነው። አብራችን ስለሆናችሁ የምር ቪዲዮዎችን ሼር ስታደረጉ፣ ቻናሊን ስታዘዋወሩ ምናምን ነበርና በጣም አመሰግናለሁ። በጣም በጣም ክበሩልኝ። ያው እንደዚህ ብዬ ያልጠቅስም በጣም ብዙ ናችሁ እና እናንተን አመሰግናለሁ። እና ዛሬ ቤተሰብ የመጣሁት ሁለት ሀሳቦችን ለመናገር ነው ወደ እናንተ፣ ሁለቱ ነገሮች ወደ እናንተ ላወራችሁ የመጣሁት። ድብርቱ ትንሽ ለቅቆኛል፣ እግዚአብሔር ይመስገን። አሁን ደስ ይለን ብዙ ጓደኞችም አብረው ይናሉ። በአሁኑ ሰዓት እንደ ከፋኝ አይደለሁም እና ዛሬ የመጣሁት በሁለት ሀሳብ ነው። አንደኛው ያው ከጋሺ ልጆች ጋር ብዙ ቀረቤት አለኝ አብሬን ያደግኩት። ከዚህ በፊትም ብዙ ነገሮችን አድርገናል። ዛሬ ላይ እንዳጋጣሚ ብዙም እንደ በፊቱ አይደለንም፣ ትንሽ ተራርቀናል። ከአይሚም፣ ከአብርሽም ከፋም ጋር እንደ ድሮ አይደለንም። ያው እኔ በራሴ ነገር ትንሽ ተይዤ ስለነበር ያው ከነሱ ጋር መገናኘት አልቻልኩም። ለዛ ነው እና አንድ ስለ ኤፍሬም ላወራ ነው። የዩቱብ ቻናል ላይ እያየሁት ቪዲዮዎቹን የሚጭነው ነገር ያው ትንሽ ቅር ብሎኛል፣ እንደ ማንኛውም ሰው እንደ ጓደኛ የሚሰራው ነገር በጣም ስለደበረኝ ነው። ቤተሰብ ምንም ደስ አይልም የሚሰራው ነገር። ቤዛ ገና ከመጣች አይ ቲንክ ሁለት ሳምንት አንድ ሳምንት አካባቢ ቢሆናት ነው ገና ከመጣች፣ መምጣቷ በጣም ደስ ብሎ ነበር ያው ከኤፍሬም ጋር ያላቸውን ግንኙነት ስለማቅ በመምጣቷ በጣም ደስ ብሎኝ ነበር። ነገር ግን ይሄ ሆኖ ሳለ የኤፍሬም ምላሽ በጣም ነው ያናደደኝ። አውቃለሁ መጀመሪያ አካባቢ ትክክል ነው እያልኩ ነበር፣ ቢያንስ የጠፋችበትን ምክንያት ትናገር ሲል እኔም እንደሱ ነበር፣ ቢያንስ የጠፋችበት ምክንያት ትንገረን የሚል እንደሱ ሀሳብ ነበረኝ። ነገር ግን ያው ቢዚ እንደተጎዳች ታስታውቃለች። ፊቷ ይናገራል፣ ሁኔታዋ ይናገራል። ጥሩ ሁኔታ ውስጥ እንዳነበረች ያው እንደዚህ ሰውን አይተን መገመት እንችላለን እና ከቤዚ የተረዳሁት ያን ነበር። ሳትናገር በፊት ግን እሷም ከተናገረች በኋላ ያው ቤተሰብ አዘን ላይ እንደነበረች የኔ የምትለው ሰው እንዳጣች እንደተጎዳች ስትናገር የምሬ ነው ከልብ ነበር ያዘንኩት። እንኳን የምናውቀው ሰው ይቅርና ሌላ ማናውቀው ሰው ራሱ ሲጎዳ ምን አክል እንደምናዘን ቤተሰብ ያው እናንተ ይበልጥ ታውቃላችሁ እና እንደዛ ብላ ስትናገር በጣም ነበር ያዘንኩት፣ በጣም ነበር ውስጥ የተሰበረው እና ኤፍሬም አሁን ላይ ደግሞ እየሰጣት ያለው ምላሽ በጣም ነው የሚያናድደው። ውስጧን እየሰበረ ውስጧን እየጎዳ ያለ ነው እየመሰለኝ ያለ። ቤተሰቧ አዘን እያለ ድጋሚ ደግሞ ከሌላ ሴት ጋር እንደዚህ ንትርክ ውስጥ መግባት እኔ ትክክል አይደለም ብዬ አስባለሁ። የፈለገ ቢሆን እድላዊትን ብትኝ ኖርማል ብታፈቅሪውም በቃ ቢያንስ ነገሮችን በዚህ ልክ አልነበረም ሄድ የነበረብሽ ብታስብኝ ማለት ነው። ልጅቷ በጣም ተጎድታለች። ድጋሚ የቤተሰብ አዘን አለ፣ በዛ ላይ ኤፍሬምን ተወደዋለች እና ኤፍሬምም እየሰጣት ያለውን ምላሽ ምንም ትስ አይለ ምንም ማለት ነው። ነገ አንተ ምን እንደምትሆን ምን እንደሚያጋጥም ምንም አታውቅም። የሰው ልጅ ስንሆን ዛሬ ላይ አሪፍ ልንሆን እንችላለን። ዛሬ ላይ ከእሷ የተሻለ ሆን ነገር ሊኖር ይችላል። ነገር ግን ነገ ምን እንደሚያጋጥም ማናችንም አናውቅም። የነገ ህይወታችን ማን ምን እንደተጻፈልን ማናችንም ስለማነቅ፣ በዚህ ልክ ሰውን መጉዳት በዚህ ልክ የሰውን ልብ መስበር እኔ ተገቢ አይደለም ብዬ አስባለሁ። ልቧን በጣም እየሰበር ከሆኑ ያለው ስልክ ደውዬለታለሁ፣ በተደጋጋሚ ስልክ ደውዬለታለሁ። ቤተሰብ ስልክ ያነሳልኝ አይደለም፣ ቴክስቱ ጽፌለታለሁ፣ ብዙ ነገር አድርጌ ያለው ማለት ነው። ግን ምንም ሊመልስልኝ አልቻለም። ይህን ቪዲዮ ማለት ነው መስራት አልፈለግኩም ነበር በስልክ ያለውን ነገር እንደ ጓደኛ ለማሳወቅ ነበር የፈለግኩት። እሱ ግን ምንም ሊሰማኝ ስላልቻለ ቢያንስ ይህን ቪዲዮ በእርግጠኝነት ስለሚያየው ለዛም ነው ልሰራ ይቻልኩት። የቢዚን ልብ በጣም እየጎዳ ነው። የቤተሰብ አዘን አለባት። ድጋሚ ያንተ መውደድ አለ አስበው። በጣም ትጎዳለች። ልቧን እየሰበርከው ነው። ፍሬ ህፃን ህፃን አያርገ በጣም ህፃን ህፃን እያደረገ ነው። ስለዚህ አደብ ገዝተህ ልጅቷን በስነ ስርዓት ትሪት አድርገህ መንከባከብ ባለብህ ሰዓት ድጋሚ ሌላ እንዲሰጠህ ጋ ውስጥ መግባት በጣም ያናድድ። እኔ ካንተ አልጠብቅም። እንደውም እናብርሽን አብርሽን ስትገጽዝ እናብርሽን እንደዚህ ስታወራ እንዴት ነበርሽ ዛሬ፣ አንተ ላይ ሲደርስ ግን እንደዚህ መጋፈጡን ትተህ መሸሹ ለምን አስፈለገ እንዴ? እና አብርሽ ላይ አንተ አልነበር? እንዴት ስትመክሪ ነበር እንደዚህ እንደዚህ ያድርጉ እያልክ እንደዚህ ትክክል አይደለም እያልክ ስታወር የነበሩ አንተ አልነበርክም? ዛሬ ላይ ሽምን ተፈጠረ አንተ ላይ ሲሆን፣ አንዳንዴ ቆም ብለን ማሰብ አለብን። እርግጥ ነው ይገባኛል። አንተ ላይም መፍረድ አልፈለግኩ ነበር እውነት ለመናገር፣ ነገሮች ግን በቃ ግዴታ አንተን ለመናገር ስላስገደብኝ፣ በቪዲዮ ነው የማውቃት በአካል አግኝቻት አላውቅም። ግን ቪዲዮ ላይ ባየዋት ልክ በጣም ጨዋ አረጋ ያለች ዝምተኛ እውነት ከማውቃቸው ሴቶች ዩቱብ ላይ ኖርማል፣ እኔም ከማውቃቸው ሴቶች ትለያለች። በጣም ደስ የምትል በጣም የተረጋጋች አስተዋይ። እውነት እኔ ዝምተኝነት ዋድላ ደስ ይለኛል። ረጋ ብላ ነው የምታወራው ምናምን። እኔ ብትፈልግ ሌላ ሴት እንኳን ብታመጣ እንደሷ የምትሆንላ አይመስለኝም። እኔ እግዚአብሔርን ነው የምልህ፣ በጣም ነው ወዳት፣ በጣም ነው ደስ የምትለኝ። ብትችል ጠበቅ አድርገ ያዛት። እንደዚህ ማስከፋት የለብህም ልቧን መስበር የለብህም። በጣም ደስ የምትል ጭምት በቃ የሴት ልክ ናት። አንዳንዴ ምን መሰላችሁ ቤተሰብ እግዚአብሔር ሰው ሲሰጠን አጠገባችን ሲሆን ምንም አንረዳም፣ ግን አንዳንዴ ከአጠገባችን ራቅ ያለትለት ማናገኘውለት ነው የሚገባን። እና ኤፍሬምም አሁን ሲመስለኝ አጠገቡ ስላለች እየለመነችው ስለሆነ ዛሬ ላይ እያለቀሰች አጠገቡ ስለሆነች መሰለኝ እንደዚህ እየሆነ ያለው እና ይጸጽታል። በእርግጥ ነው ነገር እያደረክ ያለው ነገር በጣም ይጸጽታል። አቃለሁ ልጅነትም ሊሆን ይችላል፣ አለማደግም ሊሆን ይችላል። ግን እያደረክ ያለው ነገር በጣም የሚያስጠላና በቃ ለሶስት ጥሩ ያለው እይታ ነው እኔ መሰለኝ። ደግሞ ትክክል ነኝ። እያደረክ ያለው ነገር ትክክል አይደለም። ለቢዚ በዚህ አይነት ምላሽ ይገባታል? አለም እኔ ነግሬያለሁ። ቢዚ በጣም ምርጥ ልጅ ናት፣ ላንተ የምትገባ ላንተ የምታስብ ረጋ ያ ልጅ እግዚአብሔር የሰጠ ልጅ ናት፣ እና ቀስ ብለህ ተረጋግተህ ብታስብ እኔ ደስ ይለኛል። እንደ ጓደኛ ስነግርህ አያገባኝም በአንተ ሕይወት መምረጥም እችን ለአንተ ትሆናለች ማለት አልችልም፣ ግን እንደ ጓደኛ መናገር ያለብኝ ነገር ነው መንገርህ። ቀስ ብለህ ከግርግር ወጥተህ ማሰብ የምትችለውን ነገር ብታስብ ደስ ይለኛል። ብዙ ብያለሁ፣ በቃ ከዚህ በለጠም ማለት አልችልም። እየተጨማለክ ነው በጣም እየተጨማለክ የምሬ ነው ልቧን በጣም እየሰበርክ ነው ያለው ምናልባት ላንተ አልገባም ሊሆን ይችላል የውስጧ ሀዘን አለ እኔ እነግርሃለሁ ቤተሰብ የመጣችበት ሀዘን እያለ ድጋሚ ሌላ ሀዘን ነው እየጨመርክባት ያለው ልቧን በጣም እየሰበርከው ይህ ለቤዛ አይገባትም ኤፍሬም ምን ሆነ ነው እኔ ከጋሼ ልጆች እንደውም ትንሽ አንተ ነበር ትዕግስተኛ አድርጌ ምናምን እያሰብኩኝ ነበር በውስጤ ነገር ግን ያ ትዕግስት የት ሄደ እንዴ የሰው ልጅ ናት ቢያንስ እኮ ትጎዳለች ይባላል በቃ ድጋሚ ከስንት ወር በኋላ መታ ሁኔታዋ እንደዚህ ሆኖ ድጋሚ እሷን ለመጉዳት በዚህ እልክ አረበስ እኔ ብታስብበት እኔ ደስ ይለኛል። ከዚህ ባለጠ ማለት አልችልም። እንደ ሰው መናገር ያለብኝን ነገር እንደ ሰው ብዬ ያለው እንደ ጓደኛ ነግሬ ያለው መክር ያለው ይበልጥ ደግሞ ስልክ አንስተልኝ ባናግር ያለውን ነገር ብነግር በጣም ደስ ይለኝ ነበር። ግን አንተ በጣም እየተጨማለክ ነው። በጣም ማለት ነው። ድሮ እንደዚህ አይነት ልጅ አልነበርክም። ድሮ እንደዚህ አይነት ባህሪ ያለቅ ሰው አልነበርም። እኔ ሳቀ ማለት ነው። በጣም ትግስተኛ፣ በጣም አስተዋይ የምትባል አንተ ነበር፣ ከልጅነት ማለት ነው። ዛሬ ላይ ግን ምን ሆነ ነው አንተ ላይ ሲሆን ቤዚ ምን አረገች? ምንድነው ጥፋቷ እንዴ? የቤተሰብ አዘን አገግማ አንተ ጋር መምጣቷ፣ ድጋሚ አንተን መፈለጓ? ያ ጥፋቷ? ምን አጠፋች? ምንም በማታጠፋው ነገር ነው በጣም እየወቀስካትና ልቧን እየሰበርክ ያለው ነገር ማለት ነው። ድጋሚ ላታገኛት ትችላለህ። ድጋሚ ላታየት ትችላለህ። እኔ ምሬ ነው ምናገር። ድጋሚ አይኗ ሊናፍቅ ይችላል። ስለዚህ ማድረግ ያለብን ነገር ዛሬ ላይ ተረጋግተ ብትወስን ደስ ይለኛል እና ቤተሰብ ብዙ አለበል ያው ሌላው ነገር ደግሞ ነግራችኋለሁ ያልኩት ከቡታጀራ ልሄድ ነው አሁን ያለሁት ቡታጀራ ነው ያው ከዚህ በፊት የምኖርበት ሀገር ልሄድ ወስኛለሁ ያው ቡታጀራ ከመጣሁ ስድስት ወር አካባቢ ምናምን ሞልቶ ነበር በጣም ደስተኛ ነበርኩኝ ቡታጀራ በነበረኝ ቆይታዬ ጥሩም መጥፎም የሚለውን ጊዜያት ነበሩ። ብቻ ግን እግዚአብሔር ይመስገን አሪፍን ጊዜ ያሳልፍ ያለው እና ወይ ነገ ወይ ከነገ ወዲያ ወደ ነበርኩበት ሀገር እመልሳለሁ ብዬ አስባለሁ። ያው እዛ ማቃቸው ሰዎች አሉ፣ የሚቀበሉኝ ሰዎች አሉ። እዛ ሂጄ ደግሞ እንደ በፊቱ ደስ የሚል ህይወት እኖራለሁ ብዬ አስባለሁ። ያው ቡታጀራ በቅርብ ነው የመጣሁት እንዳልኳችሁ ከዚህ በፊት ዩቱብ ቻናሌን የምትከታተሉ ከመጀመሪያ አብራችሁኝ ለነበራችሁ ያው የምታውቁት ይሆናል በቅርብ ደግሞ ሰብስክራይብ ያደረጋችሁ ያው እኔ ቡታጀራ አልነበርኩም ከዚህ በፊት ምኖረው ራቅ ያለ ቦታ ነበር። ቡታጀራ ከወጣ ትንሽ አንድ ሰባት ዓመት ስድስት ዓመት ምናምን ሆኖኝ ነበር፣ ተመልሼ መጥሼ ነበር እና ዛሬ ላይ መሄድ እንዳለብኝ ወስኛለሁ። ወደ ቀድሞ አገር ላይ መሄድ ወስኛለሁ። የውሳኔ ሶስን ቤተሰብ ደስ አላለውም። እውነት ለመናገር ያው እናቴም አባቴም ደስ አላላቸውም። ያው እናትም አባትም ሁሌ ልጆቻቸው ካጠገባቸው ሲያዩ ምናምን ደስ ይላቸዋል። ለዛ መሰለኝ ምንም ባታደርጉላቸው፣ ምንም ባትሰሩላቸው ዝም ብለው አይናቸውን እንደዚህ ዝም ብለው ሲያዩላ ደስ ይላቸዋል። እኔ ግን ምንም ማድረግ አልቻልኩም። አንዴ ስለወሰኑ ያው ብታጀራ ያለኝ ቆይታ አሁን ላይ ምንም አደርጋለሁ ብዬ ስላላሰብኩኝ የምቆይበት ምክንያት ስለሌለ ወደ ነበርኩበት ሀገር ለመመለስ ወስኛለሁ። ያው ጓደኞችም ልክ እንደ ቤተሰብ በጣም ከፍቷቸው ነበር፣ ሆነ ለመናገር አትሄድ እያሉ ነበር። ለምን ትሄዳለ? አብረን እዚህ እኮ የሆነ ነገር መስራት እንችላለን ምናምን መስሎኛል። ግን የውስጤን ማንም ሊረዳኝ አልቻለም። ቤተሰብም ጓደኛም ሊረዱኝ ስላልቻሉ ለመሄድ ወስኛለሁ። ፈጣሪ ካለ በበዓል ምናምን እየመጣሁ ቤተሰብንም ማገኛለው። ከቤተሰብ ጋር ቪዲዮ ያው አባቴን ታውቁታላችሁ። ያው እናቴ ሚዲያ ላይ መውጣት ስለማትፈልግ ነው፣ ብዙም እንደዚህ ሚዲያ ላይ መታየት ምናምን አትፈልግም። ለዛ ነው እንጂ ሁለቱንም ይዤላችሁ መጣለው ብዬ ነበር። እና ያው ከባል ምናምን ሲመጣ ወደ እናንተ ቪዲዮ ማደርስላችሁ ይሆናል። ታጀራ ላይ የምሬ ነው የምላችሁ፣ በጣም መልካም ሰዎች አግኝቻለሁ። በኖርኩበት በዚህ ስድስት ወር ብዙ ሰዎችን ተዋውቄያለሁ። የኔን ደስታ የሚያስደስታቸው የኔን ለውጥ ደስ የሚያሰኛቸው ብዙ ጓደኞችን አግኝቼበታለሁ። በዛን አክል ደግሞ ሁሉም ሰው ይወደናል ማለት አይደለም። ሁሉም ሰው የኛን ደስታ የእኛን ከፍታ ይወዳል ማለት አይደለም። በዛን ልክ ነገሮች የሚያጠሙባችሁ ነገሮች እንዳይሰካ የሚያደርጉ ብዙ ሰዎችን ልታገኙ ትችላላችሁ። ያ እነሱ በፈለጉት ልክ የእናንተ ሕይወት አያበላሹትም። እግዚአብሔር ያልሆነው በእናንተ ህይወት ነው። ያው የተጻፈልን ነው የምንኖረው ብዬ አስባለሁ። ግን ሁሉም ሰው መልካም አይደለም ለማለት ነው። እና ቤተሰብ፣ ሁለቱን ሀሳብ የተረዳችሁ ይመስለኛል። ከእንግዲህ ቀጣይ ቪዲዮ የምታገኙ ያው ያለውበት ሀገር ጂ ምናምን ነው። ዩቲዩብ ላይም እንደዚህ በብዛት አልመጣም። ዩቲዩብ ላይም እንደዚህ በብዛት ላታገኙ ትችላላችሁ አልፎ አልፎ ካልሆነ በስተቀር። እንደዚህ በብዛት አልመጣም። ያው ግን ስትናፍቁኝ ምናምን ቪዲዮ ሰራላችኋለሁ። የመሪ ነው በጣም ነው ምትናፍቁኝ። በጣም ወዳችሁ ሰዎች አላችሁ፣ በጣም ማከብራችሁ ሰዎች አላችሁ። ያው ከስንት አንዴ ቪዲዮ ወደ እናንተም እንደዚህ ማደርስላችሁ ይሆናል። በጣም አመሰግናለሁ። እና ቤተሰብ ያው ልል የፈለግኩትን ብያችኋለሁ። ወሬ አላብዛባችሁ። መልካም ጊዜ ማኝላችኋለሁ። በቀጣይ ቪዲዮ እስከምመጣ ወዳችኋለሁ። መልካም ጊዜ ይሆንላችሁ።